ንገርልኝ፣ የሚል ነው። ንገርልኝ። ለእግዚአብሔር ነው የምለው፣ ለእናንተ ሳይሆን ለእግዚአብሔር ነው። ንገርልኝ ከፀሐይና እኔ እድሜ ማን ይበልጣል ተብዬ ስጠየቅ የእኔ ብያልቋቸው የሽምግልና ዘመኔን በማድነቅ ብዙ ዜሮዎችን አለሁ አስከትዬ እሷ ሳትፈጠር በልብ ውስጥ ሆኜ ዓለም ሳይጸንስ ድሮ ያኔ ያወቅኸኝ ንገርልኝ። ትረ አትወዳደረኝ የአንድ ሰሞን ነቻ እኔ ዘላለም ነኝ። የናዝሬቱ ኢየሱስ ከጎን ያስቀመጥከኝ እንደተመኘኸኝ አሜን። ሁለት ወንድማችን ዳኒል የኢንጂነር ዳንኤል እንደዚሁም ደግሞ የሳሌን እህታችን እዚህ ቤተሰብ የስኬታቸው ቀን ስለሆነ ደስ ሊለን ነው። አብረናቸው እዚህ የሻይን ዘ ዳርክነስ ላይ ያለውን እግዚአብሔርን ክብር አብረን ልናወድስ ልናደናንቅ፣ እንኳን ረዳ እንኳን አገዛችሁ ልንም የመጣት አይደለም። ስለዚህ እንጨምራለን በእውነት እንኳን ጌታ ረዳቸው እንኳን አገዛቸው ስለዚህ ዛሬ ምሽታችን እንግዲህ በእንደዚህ አይነት መልክ እናመሻለን። ጌታ ይባርክሽ የታችን ቤት ጌታ ይባርክሽ ብለዋል። ተባረ እግዚአብሔርን እጅ ጋር እናመሰግናለን። እንግዲህ የመጽሐፍ ምረቃም ስለሆነ ከእሱ ጋር ተያይዞም ደግሞ በኋላ ላይ የምንሰማው የምናየው ዶክመንተሪዎች አሉ። እግዚአብሔር እያገዘው ስለሆነ ካገዘው ጋር ደግሞ እንደገና ይሄ የተሰበሰበው የተጠራ ነው ሁላችንም ዛሬ እግዚአብሔርን በመፍራት በቃ እናዋልድ የሚል አዋላጆች ጥሪ ነው እና እዚህ ሁላችንም ዶክተሮች ነን፣ ዛሬ ነርሶች ነን፣ ዛሬ ሐኪሞች ነን። ዛሬ የማዋልድ ልምድ እንግዲህ እግዚአብሔር ይሰጠናል። አዋልድንም አናውቅም፣ እናዋልዳለን እና ታማኝነት ያለባቸው ሰዎች ይመስሉኛል እዚህ የተጠሩት ሰዎች፣ ምክንያቱም በጣም ተጠንቅቀው ፈርተው ስለሆነ የሚያዋልዱት ዝም ብለው በጣም ጥንቃቄና ሲሪየስ ሰዎች ናቸው የሚያዋንዱ ዝም ብለው የሆነው እግዚአብሔር የፈጠረ ሰው ወደዚህ ምድር ሲመጣ ዝም ብለው እንደቀላል ነገር አይደለም የሚደረገው። እና ይሄ አዋላጅ እነዚህ አዋላጆች በጣም ሰተው ጊዜያቸው አይምሯቸው አይደለም እን ሌላ ነገር ግ ክምና ባለሙያዎች ታግዙላቸው በጣም አንዲት እህት ና በምትወልድበት ጊዜ በሌላ ነገር አይኑሮ ቢዚ ሆኖ ታዋልድ ይሆን አላውቅም። አይመስለኝም። ዶክተሮች እንደዛ ነው በቃ ይጨነቃሉ። ሁሉ ነገራቸው እዛ ላይ ሙሉ በቃ ስምንጥ ብለው፣ ምክንያቱም ሰው ከበሩ ሰው ሊመጣ ያለውና ከሰውና ሰው መካከል ነው እንግዲህ መላእክት የሚያደርጉት እግዚአብሔር ለዚህ ያቀላል ስራ አይደለም። እዛ ጋ የሚፈልገው ጥንቃቄው፣ ትጋቱ፣ አትኩሩቱ

ከአዳም ዘር ፊት ቆመ። ሁሉም ጣፋጭ ናቸው። ለማስፋል ስትበጣ ራስህን አጋልጠህ ሞት ሞታቸው ነው። ተጠራህ ለእነሱ ስትነሳ ደግሞ እነሱም ተነሱ ተቆምጠረ የወጣ በማማሰያው ላይ የሕዝብ ሁሉ ወካይ ኢየሱስ ከፍ በል በምድር በሰማይ ይ ህውጅ መንሻችን ቅዱሳኖች ናቸው አባቶ እህቸው ላልክልል ጌታችን ልዩ ምስጋናችን፣ ልዩ አክብሮታችን። አሜን።